ሰላም ጤና ይስጥልኝ። ከፍራትና ከፍራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ውሃ ነው። እንግዲህ ውሃ የሕይወት ምንጭ ነው። እናም እንግዲህ በዕለት ተዕለት ተግባራችን ውስጥ ያለው ጠቀሜታ በቀላሉ ሊገለጽ አይችልም። ከቻላችሁ እንግዲህ በእያንዳንዱ እንቅስቃሴያችሁ ውሃ ካጠገባችሁ ሊለይ አይገባም። አንዳንድ ሰው እንግዲህ በብዛት አይጠጣልኝም ይላል፣ ነገር ግን ይህም በልምድ ነው የሚመጣው። እናም ውሃን በመንገድ ላይ ከሆናችሁም በሃይላንድ ቤት ከሆናችሁ ደግሞ በብርጭቆ አጠገባችሁ በማድረግ እራሳችሁን ውሃ መጠጣት ማለማመድ አለባችሁ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ከምግብ በፊት ወይም ከቁርስ በፊት አጠቃላይ እንግዲህ ከእንቅልፍ በኋላ ውሃን በባዶ ሆድ መጠጣት የሚሰጣቸው አስደናቂ ጠቀሜታዎችን የምናይ ይሆናል። ለዛሬም እንግዲህ አምስት ምርጥ የተባሉ ምርጥ ጠቀሜታዎች ታምራዊ ልንላቸውም እንችላለን። እንግዲህ እነዚህን ጠቀሜታዎች አንድ በአንድ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁሉ አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ፣ እንግዲህ ጠዋት ከእንቅልፋችሁ እንደተነሳችሁ፣ ምግብ ከመብላታችሁ ወይም ደግሞ ጥርሳችሁን ከመቦረሻችሁ በፊት ውሃ መጠጣት፣ አጠቃላይ ጤንነታችሁን ሊለውጥ የሚችል ቀላል ነገር እና ወሳኝ ልማድ ነው። እንግዲህ ይህ ተግባር በተለይ በጃፓንና በሕንድ ውስጥ እንደ ባህል የተለመደ ሲሆን ሰውነታችንን ከመርዛማ ንጥረ ነገሮች ለማጽዳት፣ ሜታቦሊዝምን ለመጨመር፣ እንዲሁም የምግብ መፈጨት ስርዓታችን ለቀኑ ስራ ለማዘጋጀት ኃይልን እንዲሁም አጠቃላይ ደህንነትን የሚሰጥ ይሆናል ማለት ነው። እንግዲህ በአጠቃላይ ምርጥ የተባሉ ውሃን በባዶ ሆድ መጠጣት ከምታገኟቸው ጠቀሜቶች ማለት አንደኛውን የመጀመሪያው እንግዲህ የቆዳ ጥራት ነው። እንግዲህ ውሃ በባዶ ሆድ ከተጠጣ በኋላ ከውስጥ የሚመጣ የእርጥበት አቅርቦት ወይም ደግሞ ሃይድሬሽን ይኖራል። ይህም እንግዲህ በአስገራሚ ሁኔታ የቆዳ የመለጠት ችሎታን ያበረታታል፣ ብጉርን ይቀንሳል፣ እናም የተፈጥሮ የቆዳ ውበትን ጎላ ብሎ እንዲታይ ያደርጋል። እንዲሁም እንግዲህ በውሃ እጥረት ወይም ደግሞ በሰውነት ድርቀት ምክንያት የሚከሰተውን የዓይን አካባቢ እብጠት እና የዓይን ስር መጥቆርን ለመቀነስ የሚረዳ ይሆናል ማለት ነው። ወደ ቀጣውና እንግዲህ ወደ ሁለተኛው አስገራሚው እንግዲህ የውሃ በባዶ ሆድ የምትጠቀሜታው እንግዲህ ሜታቦሊዝምን ማፋጠም ነው። እንግዲህ ቀናችሁን በውሃ መጀመር ሜታቦሊዝማችን ወይም ደግሞ ሰውነት ምግብን ወደ ጉልበት የሚለውጥበትን ፍጥረት ማለት ነው። እንግዲህ ሜታቦሊዝም ማለት የምትበሏቸው ምግቦች ወደ ኃይል የመለወጥ ፍጥረት ማለት ነው። ይህም እንግዲህ እስከ 25 ፐርሰንት እንደሚያሳድግ ጥናቶች ያመለክታሉ ማለት ነው። እንግዲህ ፈጣን ሜታቦሊዝም ሰውነታችሁ ምግብን በብቃት እንዲፈጭና ቀኑን ሙሉ ካሎሪኖችን እንድታቃጥሉ ስለሚረዳ ጤናማ ክብደትን ለመጠበቅና በጣም ወሳኝ የሆነው የቀኑን ኃይል ለማግኘት ወሳኝ ነው ማለት ነው። ስለዚህ ከኃይል ጋርም የሚያያዝ ነው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው የልብና የምግብ መፈጨት ጤናን ያሻሽላል። እንግዲህ ከቁርስ በፊት ውሃ መጠጣት በሰውነታችን ውስጥ ያለውን የፈሳሽ መጠን ሚዛን በመጠበቅ በልባችሁ ላይ ያለውን ጫና የሚቀንስ ይሆናል ማለት ነው። በተጨማሪም እንግዲህ ከዚህ በተጨማሪም አንጀትን በማጽዳት የምግብ መፈጨትን ያግዛል። ይህም እንግዲህ ንጥረ ምግቦች በተሻለ ሁኔታ እንዲመጠጡና የሆድ ድርቀትን ለመከላከል ይረዳል ማለት ነው። ስለዚህ እንግዲህ ከምግብ መፈጨት ጋር ተያይዞ በተለምዶም ጨጓራ የምንለው ማለት ነው ከዚህ ጋር ተያይዞ እንግዲህ ውኃን በባዶ ሆድ መጠጣት ለዚህም በጣም ፍቱን ምርጫ ነው ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው ጉልበትና የአእምሮ ንቃትን ይጨምራል። በተለይም ጭንቀትን ከመቀነስ አኳያው በጣም ወሳኝ ነው ማለት ነው። እንግዲህ ውኃ እጥረት ወይም ደግሞ ድርቀት በእንግሊዝኛው ዲሃይድሬሽን ብዙውን ጊዜ ድካምና ቅርፋፋነትን ያስከትላል። እንግዲህ ውኃ መጠጣት አንጎለን እና ሰውነትን እንደገና በማደስ ትኩረትን ማስተዋልንና እና ስሜትን ማለትም ሙድን የሚያሻሽል ይሆናል ማለት ነው። ቀኑ ሙሉም እንግዲህ ንቁና ፍሬሽ እንድትሆኑ እያደርጋችኋል ማለት ነው። ቀጣዩ እንግዲህ አምስተኛው ነው። አምስተኛው እና መጨረሻው እንግዲህ መርዛማ ንጥረ ነገሮችን ያስወግዳል ነው። እንግዲህ በባዶ ሁዳችሁ ውሃ ስትጠጡ በአንድ ለሊት ወይም ደግሞ በአንድ ጀንበር በሰውነታችሁን ውስጥ የተከማችሁ መርዛማ ንጥረ ነገሮችን እና ቆሻሻዎችን ለማስወገድ ይረዳል ማለት ነው። እንግዲህ የተፈጥሯዊ የመጽዳት ሂደት ዲቶክስ ወይም ደግሞ ኩላሊታችሁን እና ጉበታችሁን የሚደግፍ ይሆናል ማለት ነው። ይህም እንግዲህ የቆዳችሁ ጥርት ያለ እንዲሆን፣ እንዲሁም እንግዲህ በአጠቃላይ የሰውነታችሁ የአካል ክፍሎች በተሻለ ሁኔታ እንዲሰሩ ያደርጋል ማለት ነው። እንግዲህ ውድ ሰዎች በባዶ ሆድ ውሃ መጠጣት ብዙ ጠቀሜታዎች ቢኖሩትም እንግዲህ ዋነኞቹ የሚባሉት እነዚህ ናቸው ለቆዳ ጥራት የሜታቦሊዝምን ማፋጠኑ የልብና የምግብ መፈጨት ጤናን ያሻሽላል እንዲሁም ጉልበትና የአእምሮ ንቀትን ይጨምራል የአእምሮ ንቃትን ይጨምራል እናም መርዛማ ንጥረ ነገሮችን ያስወግዳል ማለት ነው እንግዲህ እነዚህ ወሳኝ የሚባሉ አስደናቂ ባዶ ሆዳችሁን ውሃ ስትጠጡ የምታገኙት ጠቀሜታ ነው ማለት ነው እንግዲህ በባዶ ሆድ ውሃማ የመጠጣት ሕክምና እንዴት መተግበር ይቻላል ለሚለው፣ እንግዲህ ከእንቅልፋችሁ እንደተነሳችሁ ወዲያውኑ ከአራት እስከ አምስት ብርጭቆ፣ ይህ ማለት እንግዲህ ከ640 እስከ 800 ሚሊ ሊትር ማለት ነው። እንግዲህ ለብ ያለ ውሃ ቢሆን ይመከራል። እንዲሁም ሙቀት ያለው ቢሆን የተሻለ ነው ማለት ነው። መጠጣት ያለባችሁም እንደዚህ አይነት ውሃ ነው ማለት ነው። እንግዲህ ቁርስ ከመብላታችሁ በፊት ወይም ደግሞ ሌላ ማንኛውም ፈሳሽ ነገር ከመጠጣታችሁ በፊት ከሰላሳ እስከ አርባ አምስት ደቂቃዎች በፊት ነው መጠጣት ያለባችሁ ማለት ነው። እንግዲህ መጀመሪያ ላይ በአንድ ጊዜ ብዙ ውሃ መጠጣት ካልቻላችሁ ቀስ በቀስ በአንድ ወይም ደግሞ በሁለት ብርጭቆ መጀመር ትችላላችሁ ማለት ነው። በየቀኑም መጠኑን እየጨመራችሁ መሄድ ትችላላችሁ ማለት ነው። እንግዲህ የረዥም ጊዜ የጤና ጥቅሞችን ለማግኘት እንግዲህ ይህንን ልማድ በየቀኑ መተግበር ያስፈልጋል ማለት ነው። ለዚህም ሲባል እንግዲህ ማታ ላይ ፊት ለፊታችሁ ውሃ አዘጋጅታችሁ ብተኙ እና ከርናችሁ ብታሳድሩ እንግዲህ ፊትለፊታችሁ አግኝታችሁ የመጀመሪያው እርምጃችሁ ውሃ መጠጣት እንዲሆን እንዲህ ማድረግ ይኖርባችኋል ማለት ነው። በዚህ መልኩም እንግዲህ የተሻለ ልምድ እንድታዳብሩ ያደርጋል ማለት ነው። እንግዲህ ውድ ቤተሰቦች ዛሬ የነበረ አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ፣ አስተያየት እንዲሁም ከዚህ ጋር ተያይዞ ትንሽ ግር ያላችሁ ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አውራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዚያው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሆኑ። ቻው።